ሌላ ተምራን ነገር አምራን ማለት እኮ ተራና ከሃዲ ሴት ናት። ያምናትን የምትክድ የሰው ልብ የምትሰብር ተራ ሴት ናት። ገንዘብ የምትወድ ብቻ እንግዲህ የቻልኩትን እያደረግኩኝ ነው። እባክሽ፣ እባክሽ ከአጠገብ እንዳትለይ። ናሁን የዋ ስለሆነ በቅሏም እንዳይጎዳ ሰጋል። የጠረጠረው ነገር ምንም የሆነው ከናሁን ፍቅር ይዞ ቆይ። አቧን አውጥታ ለአባቷ አፈቀድኩት ነው ያለችው። እኔ ጋር እንዳሰባል። እንዲሁም እነዚያ ጢባራም እናትና አባቱ ከሰራተኛ ጋር ማደሩን ሲሰማ ምን ሊሉ እንደሚችሉ መስማት እፈልጋለሁ። በጣም ጥሩ ቅድሜ ያመጣሁ ሞት ይመጣታል እንጂ መቼም ያችገረን ይህን ምራት ሆኗ ለቤት አትገባ። አሁን ፍላጎት አሳይ እንጂ እሱ እንዴት እንደሚዋሳ ይችላል። የኑሃሜን እህት ነው። ምን ማለቴ የእንጀራ እህቴ ናት። ኑሃሜን ይባላሉ። በፍቅር ለመጣብኝ ፍቅር ነው። በጸብ ለመጣ ግን ለማንም የማልመለስ አራስ ነብር ነኝ። እሺ ለነገሩ እየዞሩ የሰው ባል መቀማት ልማልሽ ነው።

ምን እንግዲያውስ፣ የተነገሩት ነገር ውሸት ነው። ምን እኔ እና አባዬ ለመጉዳት ወይዘሮ ዝናሽ ሆን ብላን ያመጣቻት? ምን እያልሽ ነው? ነው አሚ ራሴን ማን ብዬ ላስተዋወቅሽ? የናሁም ጮሞ ወይስ ኤደን ያስበችው ህልም ተሳካላት። ወደ ቤተ መንግስት የመሰለው ቤት ሰራተኛ ሆና ገባች። ከወይዘሮ ዝናሽ ጋራ በመነጋገር ኖሃሜንን እበቀላት አለው። ከህፃንነት የጀምራ የሰጠችኝን ጥፊ በጥፍ አድርጌ እመልሳለሁ። እኛ ከድሮር ቀን፣ እነሱ ግን ቤተ መንግስት የመሰለ ቤት ተቀምጠዋል፣ በማለት እቅዷን ከእናቷ ከወይዘሮ ገነት ጋር እያቀደችው እቅድ ተሳክቶላታል። እዝቤን ለመግባት ምን ማድረግ አለብን እያሉ ነበር ወደኋላ ፓርት ላይ ሲነጋገሩ የነበረው። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች፣ እንኳን ወደ ቻናል በሰላም መጣችሁ። ዛሬ ኑሃሜን ክፍል 26 ተለቀቀ። ወደ ክፍል 25 ስንመለስ እንግዲህ ሁላቸውም ይህንን እያሰቡ ነበረ የነበረው እንግዲህ ና ማን ነው ኑሃሜም ፍቅረኛው አምሮት አርግዛ ነበረ። ይህንን በማርገዟ እንግዲህ አውላ ያለችበት ሁኔታ የእሱ ልጅ ነው አይደለም እያለች በውዝግብ ላይ ትገኛለች። አስር ጊዜ ስልኩንም ብደውልለት ሊያነሳላት ፍቃደኛ አይደለም። ወደ ኑሃሜ ስንመጣ ኑሃሜም እንግዲህ አባቷ ለአቶ ተሰማ ከናሆዲ ፍቅር ይዞኛል፣ ምንም እንደሆነ ባላቅም በአጭር ጊዜም ባትለኝ ፍቅር ይዞኛል እያለች ሁሉንም በዝርዝር እየተናገረች ነበር። አባትየውም በደስታ ሲቀበላት ነበረ። ይሄን ያዳመጠው እንግዲህ ኤርሚ እየሮጠ ክፍል 26 ላይ ወደ ቤት መጥቷል። በመምጣትም የምትይው ምንድን ነው? የሰማሁት ነገር እዚህ ዝቅ ብዬ የሚሰራው እኮ መጥቼ አንቺን ብዬ ነው፣ ቢገባሽ ፍቅሬን ብዬ ነው ይላታል። አሁንም ደግሞ እኔን የምትከተለው ሌላይቱን ደግሞ እንደኔው ለማጥቃት ፈልገህ ነው እያለችው ነበር። ካለኔ ማንንም ሰው ልታገቢም ሆነ ልታፈቅሪ አልፈቅድልሽም በማለት ኤርሚ ፎክሮባት ይሄዳል። እውነትህን ነው፣ ያቺ ቅምጥህን ለምን ለማድረግ ፈልገሁ ለሁሉም ነገራቸው ፍቅረኛ የነበረች ብለህ ልታወራ ነው። እኔ ደግሞ የተረገዘው ልጅ ያንተ ነው እንደሆነ ብዬ እናገራለሁ። ልጁ ብታምኒም ባታምኒም የእኔ አይደለም፣ የተረገዘው ልጅ የሌላ ነው፣ የናሆምድ ነው ሲላትም ነበር። እንግዲህ ኤርሚያስ ቢላትም ማን ነው ናሆድን ገላውን ሳይሆን ኪሱን የምታውቀው። ስለዚህ ልጁም የራስህ ነው እያለችው ነበረ። ብታም ይመኝ እያለ እየተናደደ ይህን የሰማው ኤርሚያስ ተለጥፈ ሄሰው፣ ሚስጥር ከአባቴ ጋር ማውራት ሆነ መብቴ ነው ብለው ትሄዳለች። እሱም እንግዲህ ተናዶ በንዴትና በስሜት ማንም ሊያገባት አይፍችልም ኑሃሜንም በማለት እንግዲህ፣ እዛ የቤት ሹፌር ሆኖ ነው የተቀጠረው። ይሄን እንግዲህ ሁለታቸው ብቻ ናቸው የሚያውቁት። አንዳንድ ሰዎች ሄዱት ሲባል ከህይወታችን ቆርጠው ሂደዋል ሂደናል ሲሏቸው እንኳን ተመልሰው የሚመጡት እስ እያለች እየተናደደች ነበረ ኑሃሜን ማለት ነው። እንግዲህ ኑሃሜን እየሰራች ሳለ ወይዘሮ ዘሮ ዝናሽና ኤደን ይገናኛሉ። ኤደን እና ዝናሽ ከመስመር ላይ ወደ እንትና ስንመጣ ወደ ኋላ ፓርት ማናት አእምሮት፣ እና ናሆድ ይገናኛሉ። አእምሮትን በመምጣት እንነጋገር በማለት እሱ እየጠጣ ነበርና ልታናግረው ትሞክራለች። አንቺ በጣም ባለጌ ነሽ እኮ ባለጌ ነሽ፣ ምን ልትሰሪ መጣሽ? ምን ልታደርግ እያላት ተንበርክካ ይቅርታ ብላ እግሩ ስር ብትደፋም የምን ይቅርታ ነው አላት። ሲጮሁባት ተደናገጠች። እያለቀሰች የራስሽ ጉዳይ አንቺ በጣም ባለጌ ነው አምሮት እኮ ነኝ ብትለው የት ማቃት አምሮት፣ የት ማቃት አምሮት፣ ያቺ ሌባ አምሮት ገንዘብ እንጂ ፍቅር ማታውቀው እያላት ነበር። እሷም እንግዲህ እያለቀሰች ልታጽናና ብለት እንትን ብትል ብትሞክርም እሱ ግን ወንድ ልጅ ቆረጠ። ካሁን በኋላ የኔ አይደለሽም እውነቱን ስነግርሽ ኑሃሜንን አፍቅሬያት አለሁ እያለ ነው። ይሄን አእምሮትን ለማናደድ እየፈጠርከው ወሬ ነው ይሄን ደግሞ አምናለሁ ብትለውም በፍጹም እንዳውም ልጨምርልሽ፣ እውነቱን ስነግርሽ በቅርብ ቀን ኑሃሜንን ላገባት ነው ሲላት ነበረ። ይህን የሰማቸው አእምሮት በንዴት እና በስሜት በባለፈው ፍቅረኛ ያንም ቀማችኝ አሁንም ደግሞ ይህንን ባሌን ቀማቼ ማለት ነው እያለች እየተናደደች ነበረ፣ እየጨሰች ወጣ። እሱም ትቷ ሲሄድ የሄደችው እሷም እያለቀሰች ስት ጊዜ እንግዲህ ተናዳ ብቻዋን እያወራች ስትሄድ ና ነው ኤርሜያስ እያገኛታል። ኤርሜን በሚያገኛት ጊዜ ብቻሽን እኮ እያወራች ነው ምንድን ነው እያላት ነበረ። አሁን የምበቀልበት ጊዜ ነው ኑሃሜን ትባል ሴት ነው አፍቅሬያት አለሁ፣ አገባት አለሁ እያለ ነው ብትለውም እሱ ደግሞ ይናደዳል። በርግጥ ሰምቻለሁኝ ለአባቷ ሁሉንም ነገር ስትነግረው ይሄን ነገር ሲላት ትናደዳለች። ይቺ የፍቅረኛዬንም ሁሉንም ይቺለ ክስክስ እያለች ስትል እና ማን ነው ኤርሚያስም ስለሚወዳት ኑሃሜን እሷ እንደ ዝልቴ አይገባሽም ሲቀጥል የከዳኋት እኔ እንጂ እሷ አይደለችም። የዋሸሁትም እኔ ነኝ። ዝቦታ አንቺ ራሱ ናሆድን ኪሱን እንጂ ፍቅር ከሱ አልያዘሽም ነበረ። እንተዋወቃለን ሁለታችንም ሌባ ነን፣ ሁለታችንም ገንዘብ ፈላጊ ነን እያላት ነበር። አሁን ግን አፍቅሬዋለሁ፣ እውነቱን ስነግርህ አፍቅሬዋለሁ እያለችው ነበር ለኤርሚያዝ። እንግዲህ ተናዳኸን እያለ አንድ ሲስተም፣ አንድ ነገር መፍጠር አለብን እያለችው ነው። የሆነ ሰራተኛ የምሰለ እንቀጥርና ከዛ እሷን ደግሞ ከሌላ ሰው ጋር እሱን እንትን እንዳለናርቅ እሷንም ደግሞ ከዛ እንዴት ዝካደረግናት በጣም እንትን እንላለን እያለ ነው። እሱም ግን በኑሃሜ ላይ መጥፎ ነገር ምንም እንትን ቢል ይናደዳል እንደዚህ ነገር ሲል ይህም በምትል ጊዜ በጣም እይናደድና ና ዝሚላታል። ሌላ ነገር እንደውም አንድ ሀሳብ አለ ይህን እናደርግ ብሎ ሌላ አዲስ ሲስተም ሰራተኛ መጣን ብለን እንደዚህ እሱን ከዛጋ ከዛ ጋር እናደርጋለን። ይሄ ቤት ጭም ልቅ ያሉበትን እንደዚህ አድርገን እናዋርዳለን በማለት ተንኮላቸውን ተመካከሩ። ኤርሚያስና አምራት ማለት ነው። እንግዲህ ወደ ናሆሜጋ ስንሄድ ወይዘሮ ዝናሽ እና አቶ ለይኩን ከሳሎን ነበሩ። ሂዳ ምን ላቅርብላችሁ፣ ምንድንፈልጋላችሁ ብትልም አይ ምንም አልፈልግም በማለት ዝናሽም መንቀርብላ ኑሃሜንን ገፍታት ትሄዳለች። እሱ ግን በጣም ጥሩ ሰው ስለሆነ አቶ ለይኩን አቶ ለይኩንም ኑሃሜንም በጣም ስለሚወዳት አደራ ልጄን ከእሱ ጋር ሁነሽ ምንም ነገር እንዳይጎዳ አደራ፣ ልቡ ስስ ነው እያሉ ይመክሯታል። እሷም እሺ፣ አሁን ላይ ከጎኑ ነኝ አልተለየሁም እያለችው ነበረ። ይችን የመሰለች ልጅ ጸባዬ ሰናይ ልጅ እንዴት እንትን ይላል እያሉ ነበርና እንግዲህ አሁን ላይ ይህንን እያሏት ሳለ ኤርሚያስ እና አምሮትም ሁሉንም ነገር ተመካክረው ወርዳ ጨርሳ ነበር። ከሱ ጋር የላ ድርሰሽ ብሎ እንትን በሚል ጊዜ ወይዘሮ ዝናሽም ስትመጣ መንገድ ላይ እንደቆመች የት ገብቶ ነው ልጁ እያለች ነበረ ስትፎክር እየነበረው እንግዲህ አምሮትንም ሸኝቷት ሲመጣ ወይዘሮ ዝናሽም እዛ እንደቆመች እነ ኤደንን ታገኛለች። ኤደንን ስታገኝ ሁሉንም ነገር ኤደን ትነግራታለች። እኔ የኑሃሜም እህት ነኝ። እህት ማለት የእንጀራ እህቷ እያለች ነበር። ና ኑሃሜ ማል ያቶ ለይኩን እንደዚህ እንድንወርቅ ያደረገን እሱ ነው። እሷን መበቀል እፈልጋለሁ ትላለች። ይሄን በምትል ጊዜ ዝናሽ ስለምትፈልግ በቃ ነይ ቶሎ ሰራተኛ ሆነሽ መግባት አለብሽ ተበቀያቸው እኔንም በቃ ራሴ በቃ መንቀሳቀስ አልቻለም ሊያሳብዱኝ ነው በማለት የምጠላቸው ወይዘሮ ዝናሽ ትምጣ በማለት ይዛት መታለች ኤደንን ኤደንም እንግዲህ ወደ ቤት ሰራተኛ መስላ ሁለተኛ አጋዥ መስላ መታለች እዛ ቤተ መንግስት መሰለው ቤት እንግዲህ ይህንን መስላ ተቀብላለች ወደ መስመር እንደወጣች ናሁሜን፣ ማነች? ናሁሜን እናምሮት ይያዛሉ። አንች አንቺ ምንድነው የምትፈልጊው ከባሌም ላይ ከፍቅረኛይም ላይ ቀማሽ ምን ፈልገሽ ነው? በማለት እንግዲህ ኑሃሜን በክብሬ ምንም ቢሆን የማልደራድር ነኝ ብላ አንገቷን ዘላ ታንቅና ጥፊ ትሰጣታለች። ለዛ ለበሽተኛ አባትሽ ስትላትም አሁንም በአባቴ እያስጠነቅኩሽ ነው፣ ይሄ እንግዲህ የመጨረሻዬ ነው ብላ ጥፊም አንገቷንም ካለቻት በኋላ ተለያይተው ይሄዳሉ። ጠብቂ ደግሞ አንቺን ባልሰራልሽ የኔን ፍቅር ብትጠይቂ እያለች ነበረ። በናሆድ ጉዳይ አገባሽን ስትላን ነበረ። አዎ አፍቅሬዋለሁ እያለች ስታናድዳት ነበር። እንግዲህ ይህን ያለችው ናሆሜ ኤደንና ወደ ናሆሜ ስንመጣ ኤደን ስታያት አንቺ ደግሞ ምን ሆነሽ መጣሽ ብላ በድንጋጤ ይፋጠጣሉ። ከዛም እንግዲህ መጣሁኛ እንታደርገዋለች እዝ መጣ ሁለተኛ ደግሞ ሳይሽ የመሰለኝ የቤት መቤት መስለሽ ነበር፣ ገረድ ነሽ ስትላት አሁንም ተያይዘው በጥፊ ትላታለች። በጥፊ በምትላት ጊዜ ኪችን እንግዲህ ለትዬ ነው እንዳውም የምናገረው በማለት እየተንደረደረ ልትሄድ ስትል ቆሜ ብላ አሁንም ሳስቆማት አለኝ። ለዚህ ሁሉ እንግዲህ አንድ ብለሽ ጀምረሻል። እንደ በፊቱ እንትን አልልሽም፣ አልተውሽም፣ ሁሉንም ነገር እበቀልሻለሁ ስትላት ነበረ እንግዲህ ጥፊ ሰታትም ይሄንን እያለች ወደ ነሆር ክላስ በመሄድ ነሆር ክላስ ሄዳ ጠረጴዛ እያጸዳ አንቺ ደግሞ ማነሽ? በለስተው አዎ የኑሃሜን እህት ነኝ ለሰራተኝነት ቤታችሁ መጥቼ እያለች ዘረር ቀረር እያለች እየተሞላቀቀች ነበረ ምን ትፈልጋለህ? ምን ላምጣለህ? እያለች ነበር ነው ልኝ እያላት ነበር ወጣት ይሄዳለች እንግዲህ ይህንን እያሉ አቶ ለይኩን ይሄንን ሲሰሙ እኔ አቅኋለሁኝ ኤደን እባላለሁኝ በፊት ህፃን እንዳለሁኝ እኛ ቤት ስትመጡ ትላለች። ወይኔ በጣም ረሳውኝና አድገሻለሁ እያሉ ነበር። አቶ ለይኩን ይሄን እያሏት ነበረ። ወደ ናሆድ ስንመጣ ናሆድ አባቱ ቢሮ በመሄድ ናሆድ እየነገሩት ነበረ። ናሆድ አያሀት እንደዚህ አልካት፣ እንደውም እኔ ቀርቤያታለሁ ቅረባት አልከኝ እሷንም አሁንም አግባ እንትን በል እንዳትለኝ እያለ ነበረ። ልጄ እንደዚህ ነው እኮ ቢለውም ሁሉንም ነገር ያስረዳዋል። አባትየውም እውነቱን ንገረኝ ካልክ ልጁም አንድ ናቸው ልጅቱም ውሸታም ናቸው ሲል እንዴት ብለው ይደነግጣል። አባትየው አቶ ላይ ኩን ማለት ነው እንግዲህ ይህን ሰምቶ ወጥቶ ይሄዳል። ወደ ሁለተኛው ፓርት እንግዲህ ስንመጣ አሁን ላይ ኤደን ወደ እናቷ በመደወል ሴትዮዋም ደግሞ ወዳታለች። ቡና ላቅርብ ምን ላቅርብ እያለች ከዝናሽ ጋራ ከዝናሽ ጋር እጅና ጓንት ሆነዋልና ቡና ላቅርብ እንትን ልበል እያለች ነበረ። አያስፈልግም አሁን እያለቻት፣ እንዴት አይነት ጥሩ ልጅ መሰለች እያለችው ነበር ላቶ ላይ ይሁን ማለት ነው። እሱም ዝም ብሎ እንትን እያለ ነበር። እንግዲህ ይህን ያወቀችው እኔን ለመበቀል እሷ ናት ያመጣቻቸው ብላ ለአቶ ለይኩን ትናገራለች። ማነች? ናሆሜ ማለት ነው። እንዴት እንጂ ናሆሜ ተይ እንደዛ አትበይ ሲል እናው በቃ ይሄን ከሆነ ዝናሽ ባለቤት ናት አምጥታ እንድትበቀልን እኔ እናሷ ይሄን እንትን የምንለው ለእናቷም ደውላ ሁሉንም ነገር ስታስረዳት እኔ የናሆሜን በቀልተኛ ወይስ የናሆዴ ፍቅረኛ ልበልሽ ነው ይሄን ነገር ብላ ወስዳት ነው ዝላ ያለቀው። ባይ ባይ።